ትናንት አምረ ቢልማዕሩፍ ናህይ ዓኒል ሙንከር የሚለውን አህሉሱናዎች ጋር ምን ይመስላል የሚለውን እያየን ነበረ። ጀምረን ያቆም ነው ማለት ነው። ሙእሚኖች ወንድማማቾች ናቸው። ስለሆኑም አንዱ ሌላውን በመልካም ያዛል፣ ከመጥፎ ይከለክለዋል። አንዱ አማኝ በወንጀል ሲጎዳ ወይም ደግሞ ጥፋት ላይ ሲወርቅ ሌላኛው ተው ይለዋል። ለምን? ወደ ጀሀነም እንዲወርድ ስለማይፈልግ እንዲቀጣ እንዲሰቃይ፣ እንዲቃጠል ስለማይፈልግ ምን ያደርገዋል ማለት ነው። ከጥፋት ይከለክለዋል። ወደ ጥፋት እንዳይሯሯጥ ያደርገዋል ማለት ነው። ይህ የአህሉ ሱና ወልጀማዓ መንገድ ነው። ባላ በአላህ ጀለ ዓላ ፍቃድ ዛሬ የምናንሳው ወያእሙሩና ቢሰብሪ ከሚለው ነው። ወያእሙሩና ቢሰብሪ አህሉ ሱናዎች በትዕግስት ያዛሉ። ዐንደልበላእ የበላእ ጊዜ ችግር በመጣ ጊዜ፣ ወይም ደግሞ የሆነ አደጋ በተፈጠረ ጊዜ አህሉ ሱናዎች በሰብር ያዛሉ። ሰብር አድርጉ ይላሉ ማለት ነው። ምናልባት የከፋ አደጋ ደርሶ ሊሆን ይችላል። በዛም ሰብርን ያዛሉ ማለት ነው። ለዚህ ምሳሌም የሆነን ዐብዱረሕማን ኢብኑ ማህዲ የተባለው ታላቅ ዓሊም ልጁ በሞተበት ጊዜ ልጁም በሞት ባጣው ጊዜ በጣም አዘነ በጣም ተከዘ ይላሉ። ዐብደራህማን እብኑ ማህዲ። ከዛም ኢማሙ አሻፍዒ ታዚያ ደረሰው መልእክት ላከለት፣ ምናለ ዐዚ ነፍሰከ ቢማ ቱዐዚ ቢሂ ገይረከ። ወንድሜ ሆይም ሌሎችን ታዚያ በምትደርሰው ወይም ደግሞ ሌሎችን በምታበረታታው ነገር ራስህን አበርታ፣ ራስህን በሰብር ምንበል አንጸው ብሎ መልእክት ላከለት ይላሉ። ይሄ ሰብር የፈተና ጊዜ የሆነ ነገር ሲከሰት በሰብር አንዱ ሌላውን መደገፍ ወይም ደግሞ ማዘዝ ነው። قال والشكر عند الرخاء የድሎት ጊዜ ጊዜ ደግሞ አላህን በማመስገል ላይ ያዛሉ ፈመን ሸከረ ፈኢነማ የሽኩሩ ሊነፍሲህ የሚያመሰግን ምስጋናው ለራሱ ነው። አላሁ ጀለ ወዓላ እንዳለው ማለት ነው ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ ይጨምርላችኋለሁ መልካምን ኸይረን ብሎላ። ስለዚህ የድሎት ጊዜ የረኻእ ጊዜ የምቾት ጊዜ በማመስገን ያዛሉ ወሪዳ ቢአምሪል ቀዳእ ደግሞ የአላህ ስብሓነሁ ወተዓላ ፍርድ በደረሰ ጊዜ ደግሞ በመውደድ የአላህ ውሳኔ ተፈጻሚ በሆነ ጊዜ መውደድ፣ መቀበል፣ መደሰት። አላህ ጀለ ዐላ ነው ያመጣው፣ እቀበለዋለሁ አልሐምዱሊላህ ብሎ በደስታ መቀበል መውደድ የአላህን ውሳኔ ማለት ነው። እዚህ ድረስ ነበረ። ይሄን ነበር ተጠቀም ያለኝ ጌታዬ አላህ ጀለ ዐላ። ስለዚህ ያንን ነገር ተቀብያለሁ ማለት ከምንድን ነው ከአህሉ ሱና ወልጀማዓ ባህሪ ነው ማለት ነው። ቃለ ወየድዑነ ኢላ መካሪሚል አክላቅ፣ አህሉ ሱናዎች ወደ መልካም ስነምግባር ይጠራሉ። ቡዒቱ ሊኡተሚመ መካሪሚል አክላቅ ብለዋል ነቢዩ ዓለይሂ ሰላም፣ መልካም ስነምግባር ላሟላ ተልኬያለሁ አሉ። ስለዚህ በመልካም ስብእና ይጠራሉ፣ ወደ መልካም ስብእና ይጠራሉ አህሉ ሱናዎች ማለት ነው። አረመኔዎች ጨካኞች፣ ልበደረቆች ደንዳናዎች አይደሉም። አህልሱናዎች ለሳሒቦቻቸውም፣ ለሙስሊሞች፣ ለአማኞችም ሆነ ለተማሪዎቻቸው፣ እንዲሁም ለሰዎች በአጠቃላይ ለእንሰሶችም ጭምር አዛኝ ናቸው። ሰዎችን ጥሪ ሲያደርጉ በእዝነት ነው፣ በርህራሄ ነው፣ በረህማ ነው። ሁሉንም በየቦታው በቦታው ያስቀምጣሉ። ጠይብ ወመሐሲን አልአዕማል በመልከም። በመልከም... آه... በበጎ ስራም ያዛሉ። ወያዕተቂዱነ ያምናሉ። ማዕና ቀውሊሂ ሰለላሁ ዐለይሂ ወሰለም መልክተኛው ዐለይሂ ሰላቱ ወሰላም ያሉትን የንግግራቸውን ተረጓሜ ያምናሉ። አክመሉል ሙእሚኒና ኢማናን በኢማን የተሟላ ሙእሚን ማለት አህሰኑሁም ኹሉቃ ስነ መግባራቸው ያማረ የተሻለው ነው የሚለውን ያምኑበታል፣ ይፈጽሙታል፣ ተግባራዊ ያደርጉታል ማለት ነው።

የሸሸህን አካል ቀጥል ብለው ጥሪ ያደርጋሉ። ነድብ ያደርጋሉ፣ ጥሪ ያደርጋሉ። ዝምድናን የቆረጠን ቀጥል ይላሉ። ወቶአጢ እንድትሰጥም መን ሐረመካ የከለከለህን የነፈገህን የገፋህን ምን እንድትል እንድትሰጠው። አላሁ ጀለ ዋላ ፈአመል የቲመ ፈላ ተቃሃር። አትገፍትርም ይላል ለሚስኪኖች መስጠት። ምስኪኖችን ማስጠጋት የከለከለህን መስጠት ማገዝ፣ በዚህ ያዛሉ። ወሲለት አርሓሚ መን ሐረመካ ወተዕፉ ዐመን ዘለመካ የበደለህንም ደግሞ ይቅር በል ብለው ያዛሉ። የበደለህን ይቅር በል እለፍ። የበደለን ይቅር ያለ የሆነ አካል ሩበማ የበለጠ ለእሱ የቅርብ ወዳጅ ሊሆነው ይችላል። በውስጡ ያከብረዋል ለሱ ተገዢ ይሆናል። ለምን ለጊዜው እጅ ባይሰጥም እንኳን ቀጣይ ውስጡ እጅ የሰጠና የረታ የተረታ ይሆናል ማለት ነው። ባንተ ይቅርታ፣ በአንተ አውፍታ፣ በአንተ ማለፍ ማድረግ እየቻልክ መርታት እየቻልክ እሱን መጉዳት እየቻልክ ይቅርታ በማለትህ ይቅር ብለህ በማለፍህ እሱን የረታህና ያሸነፍክ ትሆናለህ ማለት ነው። ለዛም ነው ነቢያቶች ነብዩ አለይሂ ሰላቱ ወሰላም ሰሃቦችም ጭምር መጉዳት እየቻሉ ይቅር ሲሉ የነበረው የነሱን መዳን የነሱን መትረፍ የነሱን ሸሃዳ ማያዝ ኢስላምን ማያዝ ዲንን ኸይርን መያዝ በል ለሌሎች እነሱ ባይመለሱ እንኳን ለሌሎች ሲባል ሌሎች አይተው ይህንን ይቅርታ ይቅርባይ ነው ብለው እንዲያምኑ ሲባል ለዳዕዋ ሲባል ይቅር ይላሉ ማለት ነው። ይቅር ይላሉ ያልፋሉ። ይሄ የአህሉ ሱናዎች ስነ ምግባር ነው። ወታዕፍዋ አማን ዘለመካ ከበደለህ የበደለህን በደሉ የተረጋገጠን ሰው ይቅር ማለት ያለ ነው። ይሄ መለመድ ያለበትና መያዝ ያለበት ጉዳይ ነው ማለት ነው። ወያእምሩን ያዛሉ ቢብሪል ዋሊደይን ለወላጆች መልካምን በመዋል ለወላጆች ደግን በመዋል ለነሱ ከፍ ዝቅ ማለትን ያያዛሉ። ወሲለት አርሓሚ ዝምድናንም በመቀጠል ያዛሉ። ወሑስኒል ጅዋሪ ጉርብትናን በማስተካከል በማሳመር ጎረቤቶቻቸውን አዛ አያደርጉም፣ አያስቸግሩም፣ አያሰቃዩም። ጎረቤቶቻቸውን በክፉ ምላሳቸውም ሆነ በክፉ ተግባራቸው አያሰቃያቸውም። ለነሱ መልካምን ይውላሉ። ወልእሕሳን ኢለልየታማ ለየቲሞችም እንደዚሁ መልካም በመዋል ያዛሉ። ልመሳኪን ለድሆች ድሆችን በመፍቀድ የሚበሉት አላቸው የላቸውም፣ ለምንድነ የጠፉት፣ ለምንድ የተጎሳቆሉት፣ ለምንድነ የነጣጡት ብለው ያ ያሉ ይፈቅዳሉ ማለት ነው። ቢል መምሉኪ ለባሪያም ደግሞ ያዝናሉ። ለአገልጋዮች ለሰራተኞች ምን ይላሉ? ያዝናሉ፣ ይንሰፈሰፋሉ እነሱን ካላቅማቸው አያሰሩም፣ ካቅማቸው በላይ እንቅልፍ ማረፍ በሚገባቸው ሰዓት እንዳያርፉ አያደርጉም፣ ያሳርፏቸዋል። መመገብ ያለባቸውን ይመግቧቸዋል። እንሰሶችም ላይ ቢሆንም እንደዛው፣ እንሰሶችንም ቢሆን እንደዛው ከአቅማቸው በላይ አያርሷቸውም፣ አይጭኗቸውም። በአቅማቸው ልክ ነው ምንም ይሉት የሚጠቀሙባቸው ማለት ነው። እነሱም የያዙት ሮህ ስለሆነ

ኢስትጣላ ዓለ አልኸልቅ በፍጡራት ላይ ከእኔ በላይ ማን አለ? እኔ ነኝ ጀግናው፣ እኔ ነኝ አለኝታው፣ እኔ ነኝ ተናጋሪው፣ ሁሉም ከኔ በታች ነው። በእኛ ነው እንጂ እናንተ በማን እዚህ ደረሳችሁ? እኛ ባንኖር ኖሮ እኮ እናንተ አልነበራችሁም። እንደዚህ አይነት ነገር ይከለክላሉ ማለት ነው። ሩብ በማሰበብ ሊሆኑ ይችላሉ። ነገር ግን የሚያስፈልገው ተዋጦ እንጂ በዚህ ልክ መንጠራራት አይደለም። ማን አንተ አንተ ማን ነበርካ? አላህ ጀለ ወዓላ ይህንን አቅም ባይሰጥህ፣ አላህ የተናጋሪ ባያደርግህ፣ የንግግር ችሎታን ባይሰጥህ ማን ነበርካ አንተስ? ጠይብ፣ ዐለ አልኸልቅ ቢሐቅን አው ቢገይሪ ሓቅ፣ በሓቅም ይሁን ያለ አግባብ ያለ ሓቅም ቢሆን፣ በሓቅም መንጠራራት አስፈላጊ አይደለም? ያለ ሐቅ ደግሞ የባሰ ይሆናል ማለት ነው። ያለ ሐቅ ደግሞ የባሰ ይሆናል። አንድ ሰው አድርጎ የሚኮራና በሰዎች ላይ የሚኮፈስ የሚንጠራራ አለ። አቅሙ ኑሮት ያም ልክ አይደለም። ሳይኖረው ደግሞ አቅሙ ሳይኖረው ሳያደርግ ደግሞ በውሸት የሚንጠራራ አለ። ያም ደግሞ የተሳሳተ የባሰ ነው ማለት ነው። አልሙተሸቢዑ ቢማ ለም ይወጣ ከላቢሲ ሰውበይ ዙር ብለዋል ነብዩ አለይሂ ሰላሁ የለለውን ያለው የሚያስመስል ሰው ሁለት የቅጥፈት ልብሶችን እንደለበሰ ነው ብለዋል ነብዩ ስላስላ። አስፈላጊ አይደለም የባሰ ነው ማለት ነው። ቃላ ወየእምሩና ብመዓልልአክላቅ ከፍ ባለ ስነምግባር ያዛሉ። መዓል ማለት ከፍ ያለ የላቀ በሆነ ስነምግባር ያዛሉ። ወየንሀውና አንሳፋሲፊሃ ዝቃጭ ከሆነው ደግሞ ስነምግባር ይከለክላሉ። ሰዎችን ማመናጨቅ ትልልቆችን ማመናጨቅ፣ አለማክበር፣ ለትንንሾች አለማዘን፣ ሰዎችን ዝቅ የሚያደርግ ንግግር መጠቀም ከመሳሰሉት ወራዳ ነገሮች ወይም ደግሞ መጥፎ ቦታ ላይ ከመገኘት ይከለክላሉ ማለት ነው። ቃለ ወኩሉማ የቆሉ ነሁ የሚሉት ሁሉ አህልሱናዎች የሚናገሩት ሁሉ የፋዕሉ ነሁ የሚተገብሩት እና የሚሰሩት ሁሉ

ነቢዩ ዓለይሂ ሰላቱ ወሰላም ኡማቸው እንደሚሆኑ በተናገሩ ጊዜ ሰተፍተሪቁ ዓለ ተላቲን ወሰብዒነ ፍርቃ ለሰባ ሦስት እንደሚከፈሉ ባሰረዱና ባረዱ ጊዜ ኩሉሃ ሁሉም ፊናር የእሳት መሆኗን ተናግረዋል። ኢላ ዋሂደተን አንድ ብቻ ስትቀር። ያን ባደረጉ ጊዜ መልእክተኛው ዓለይሂ ሰላቱ ወሰላም ወሄል ጀማ ሷም ያቺ ያቺ ጀማዓ ናት። አልጀማዓ የተባለችው ትክክለኛዋ ጀማዓ የሙዓረፍ የሆነችው አላቲ ተተቢዑ አስሓበ ረሱሊላሂ ሶለላሁ ዐለይሂ ወሰለም ወነቢየሁም የነብዩን ባልደረቦችና ነብዩን የምትከተል የሆነችው ጀማዓ መሆኑን በተናገሩ ጊዜ ነብዩ አለይሂ ሰላቱ ወሰለም ያቺን ቡድን የሚከተሉ ሆኑ ማለት ነው። ያችን ቡድን የሚከተሉ ሆኑ።

የተናገሩትም ሐዲት ከሳቸው የተረጋገጠው ሐዲትም በተናገሩ ጊዜ መልእክተኛው ሳራ ሆኑ፣ አልሙተመሲኩነ ቢልኢስላም እስልምናን አጥብቀው የያዙ ሰዎች ሆኑ፣ አልማህድ ጥርት ያለውን እስልምና የያዙ ሰዎች ሆኑ፣ አልኻሊስ የጸዳ የሆነ ዐኒ ሸዋኢቢ ከእንከን ከጉርለት ወይም ደግሞ ከመጠልሸት የጸዱ የሆኑ ሰዎች የጸደውን እስልምና ይዘው የሚሄዱ ሰዎች ሆኑ። ምን ሆኑ? ሆም አህለሱነቲ ወልጀማ የሱናና የጀማአ ባለቤት ሆኑ። እነዚህ ሰዎች ጥረት ያለውን ውልውል ያለውን ምንም አይነት እንከንና ምንም አይነት ሸዋኢብ የሌለበትን የሆነ መንገድ የሚከተሉ የሰሐቦችንና የነቢዩን መንገድ ይዘው የሚሄዱ ሰዎች ምን ሆኑ? አህሉ ሱና ወልጀማዎች ሆኑ። አህሉ ሱና ነኝ ባለ አይደለም፣ በቀደም አይደለም፣ ስሙን በያዘ ወይም በሞገት አይደለም። መንገዱን በትክክል በተግባር በያዘ ነው። ባጢናን ወዛሂራን ተከትሎ በሄደ ነው። በሞገት አይደለም። ሁሉም ይሞግታል። እኔ አህሉ ሱና ነኝ፣ አህሉ ሱናል ጀማዓ፣ ሱፊ ማህበር አህሉ ሱናል ጀማዓ ነህኑ እኛ ነን ይላሉ። ከሺዓ ውጭ አለ አህሉ ሱና በመባል ሱኒ ሱኒ ይላሉ። ሱኒ አንተ አምሺዒ ሺዓና ሱና ነህ በመባል በማለት ይገልጻሉ። ነገር ግን በዚህ አይደለም፣ ኪታብና ሱናን አጥብቆ በመያዝ ነው። ትክክለኛውን እስልምና በመያዝ ሙስሊም እንደሚባለው ሁሉ ሱናን፣ ትክክለኛውን የነቢዩን መንገድ እርምጃ በእርምጃ የተከተለም ሰው ሱና አህሉ ሱና ይባላል ማለት ነው። የሱና ባለቤቶች የሱና ተከታዮች ይባላሉ ማለት ነው። ጠይብ መርሐባ። ሁም አህሉ ሱነት ወልጀማዕ ወፊህም በእነሱም መካከል አስዲቁን ጻድቃኖች አሉ፣ ስዲቆች ወሹሀዳ ሰማዕታቶች አሉ። ሹሃዳዎች አሉ። በጂሃድ ላይ የሞቱ የተሰዉ መስዋዕት የሆኑ ወሳሊሁን ደጋጎች አሉ ሳሊሆች። ወሚንሁም አዕላሙል ሁዳ ታላላቅ የመሪ መሪ የሆኑ አካላቶች አሉ። አዕላም ምልክት የሆኑ አልሁዳ የቀነው መንገድ ምልክት የሆኑ ምልክቶች ተላላቅ ተራራዎች አሉ። ወመሳቢሑ ዱጃ የጨለመው መብራት የሆኑ ሊቆች አሉ። ሁሉል መናቂብ አልማሱራ የተገኘና መሰረት ያለው ደረጃ ባለቤት የሆኑ ትልልቆች አሉ፣ የአህሉ ሱና መንገድ ላይ። ወልፈዳኢል አልመዝኩራ የተወሳች የሆነች የችሮታ የትርፍ ባለቤት የታላላቅ ፈጥለ ባለቤት የልቅና ባለቤት የልዕልና ባለቤት የሆኑ ሰዎች አሉ። ወፊህም አብዳል እነሱም ውስጥ ቡደላዎች አሉ።

ኸይረኞች ጠፍተው አይቀሩም፣ ሂደው አይቀሩም። ስለዚህ ምንድናቸው? እነዛ አብዳል ይባላሉ። አንዱ ሌላውን የሚተካ አንዱ ሲሄድ፣ ሌላው መልካም ሰው፣ ሌላው ዓሊም የሚተካው፣ ሌላው ጣልበል ዒልም የሚተካው፣ ሌላው ኸይረኛ፣ ሌላው ሙጃሂድ የሚተካው የሚተካኩ የሆኑ ታላላቆች መካከላቸው አሉ። ወፊህም አኢመቱ ዲን፣ በነሱም ውስጥ የዲን ሊቆች አሉ። ዕለማዎች ምሁራኖች አሉ የዲን ምሁራኖች አለዚነ እነዚያ አጅመዐ አልሙስሊሙነ ዐላ ሂዳየቲህም በእነሱ መመራት ላይ በነሱ ታላቅነት ላይ ሙስሊሞች የተስማሙባቸው የሆኑ ታላላቅ ዑለማዎች አሉ። ታላላቅ ሊቃውንቶች ምሁራኖች አሉ። እነሱን የሚከተሉ ደግሞ ታላላቅ ተማሪዎች አሏቸው ማለት ነው። ወሁሙ ጣኢፈቱል መንሱራ አህሉ ሱናዎች እነሱ ናቸው።

ሐታ ተቁም ላቁርብቅያሚሰ እዛ ድረስ እነሱን የኻለፈ እነሱን ያዋረደ ዝቅ ያደረገ እነሱን የተቸ ያሳደደ አይጎዳቸውም። ይሄ ነቢዩ ዓለይሂ ሰላቱ ወሰላም ያስቀመጡት የሆነ መመሪያ ነው። ጭራሽ ይሄ ነገር አይወገድም። የነቢዩ ተንቢት ነው። አይጎዳቸውም። ምንም ሊያደርጓቸው አይችሉም። ለዛ ነው ሸይኹል እስላም ብን ተይሚያ ማዛ የስናዑ ቢ አዳኢ ጠላቶች እኔ ምን ያደርጉኛል ኢሉ ነበር። ኢን ሰጀኑኒ ፈኸልዋ እኔን ማሰር ለእኔ ገለልታ መያዝ ነው። አላህን አውሳበታለሁ አስታውስበታለሁ፣ አስተውስበታል ኢልም ቁርአን ቀራበታለሁ ነው። ወቀትሊ ሸሃዳ እኔን መግደል ደሞ ሰማዕትነት ነው። ወኢኽራጂ ሚን በለዲ ሲያህ ካገረ ማባረርና ማሳደድ ደግሞ ለኔ ምንድነው አገረና አይበታለሁ። ሲያሃ ነው ለኔ ቱሪስትነት ነው። የአላህን ተፈጥሮ እያየሁኝ እደነቃለሁ አሉ። ስለዚህ አህሉ ሱናዎች ማንም ሊጎዳቸው አይችልም። ሩበማ ቢገሏቸውም እነሱ ለእነሱ ጉዳት ሳይሆን ትርፍ ነው። ከአገር ቢያወጣቸውም ሌሎች ወንድሞችን ያገኛሉ፣ ያተርፋሉ። ቢያሳስሯቸውም ወንድሞቻቸውን ያገኛሉ፣ አላህን ያወሳሉ፣ የሰጣቸውን ኒዕማ የነበሩበትን ያወሳሉ፣ አላህን ያመሰግናሉ። ፈነስአሉላህ አለይሂ ረህመቱላህ። አላህን እንጠይቀዋለን፣ አን የጅዐለና እንዲያደርገን፣ ሚንሁም ከአህሉ ሱናዎች ከጣኢፈቱል መንሱራ ከፊርቀት ናጂያ እንዲያደርገን